ዛሬ ደግሞ በሱዙኪ 2024 ሞዴል መኪና ላይ ሰሚ አውቶማቲክ የሆነ መኪና ልጆች የመጣሁት፣ እነዚህ መኪኖችን እንዴት ነው ማሽከርከር የምንችለው? ለማሽከርከር ምን ምንድን ነው የሚደረገው? ሁለተኛ እነዚህ መኪኖች ማኑዋልም ናቸው አውቶማቲክም ናቸው። ስለዚህ ማኑዋል አድርገን ስነዳ በምንድን ነው ፍሪሲሆን የለውም፣ አውቶማቲክ ስናደርገው እንዴት ነው የሚለውን ነገር አሳያችኋለሁ። እስከ መጨረሻው ድረስ ፎሎን ላይክ እንዳይረሳ አብራችሁ ነው። በመጀመሪያ ይህም መኪና ለማስነሳት እንደ ማንኛውም አውቶማቲክ መኪና ፍሬን መያዝ አለብን። ልክ ዳሽቦርድ ላይ ፍሬን ስንይዝ እቺ አረንጓዴ ምልክት ትበራለች ማለት ነው። እቺ ግሪን ምልክት ሳትበራ ቁልፉን ማስነሳት የለብንም። ስለዚህ እቺን ግሪን ምልክት እንጠብቃታለን። ልክ ስለቃት ቃት የወጣፋለች ስረግጣት ትበራለች ማለት ነው። ስለዚህ እሷ ከሆነች በኋላ ሞተራችንን ፕረስ ነው እዚጋ ጋር ስታርት አለ፣ በፕረስ ነው የሚነሳው። ፕረስ እናደርገዋለን። ይኸው ሞተሩ ተነሳ ማለት ነው። ስለዚህ ሞተር ከተነሳ በኋላ ሁሌ እዚህ አውቶማቲክ ላይ ላይቶች አላቸው። ኤን ላይ ነው ያለው፣ እነዚህ አር አለው፣ ኤን አለው፣ ዲ አለው፣ ኤም አለው ፕላስ እና ማይነስ አለው ማለት ነው። ስለዚህ ይሄ መኪና ሲቆም ኤን ላይ አድርገን ነው የምንቆመው። ኤን ላይ መሆኑ የምናውቀው ምንድነው ነው ላይቷ ትበራለች ማለት ነው። ልክ አሁን አር ላይ ባረገው ወደዚህ ገፋ አረግና አር ላይ ሲያደርግ ው አረ ምልክት ትበራለች ማለት ነው። እስክሪኑም ያበራልና ነው ማለት ነው። ስለዚህ አሁን ዴን ላይ እናረጋታለን። ስለዚህ ድራይቭ ለማድረግ ምንድነው የምናረገው? ቀጥታ ወደታች አንድ ስቴፕ ስናደርገው ዲ ላይ ይመጣል ማለት ነው። ይሄ ዲ ላይ ይመጣል። ስለዚህ ዲ ላይ ከመጣ በኋላ እጅ ፍሬናችንን እናወርድና ፍሬናችንን ላላ ስናረግለት መኪናው መሄድ ይጀምራል ማለት ነው። እነዚህ መኪኖች ደግሞ ማኑዋል እንዴት ነው የሚሆኑት ስንል፣ በማኗል ለመንዳት ስንፈልግ ምናደረገዋለን የማርሽ ዘንጋችንን እች ምናለች፣ ኤም የምትል ፊደል አለች። ከኤም ስር ላይት አለች። ስለዚህ ቀጥታ ይሄንን እዚህ ጋር እንይዝና ወደ ጎን ስንሰበው የዚጋ መጣ፣ ኤም ላይ መጣ ማለት ነው። እያችሁት። ስለዚህ ምን ሆኗል ማለት ነው? ዳሽቦርድ ላይ ራሱ ይኸው ያሳይናል። አንደኛ ማርሽ ኤም ይላል ማለት ነው። መኪናው ምን ሆኗል? ማንዋል ሆኗል ማለት ነው። ስለዚህ ማንዋል ከሆነ በማኑዋል ስንነዳ ምንድ ነው የምናደርገው? ነዳጃችንን ብቻ ነው ኛ የምንሰጠው ማለት ነው። ነዳጅ በሰጠነው ቁጥር ልክ መጨመር ሲፈልግ ምንድ ነው የምናደርገው? ይህንን ይሄንን ማርሹ ወደ ፕላስ ነው ወደዚህ ጋር ግን እንተዋለን። አያችሁት ሁለተኛ ማርሽ ይሆናል ማለት ነው። አሁንም እነዳውና ልክ እንደ ማኑዋል መኪና ድምፁን ሰምተን ልክ መቀር ሲፈልግ አንድ ወደ ወደ ፕላስ፣ ሶስተኛ ማርሽ ይሆናል ማለት ነው። እየጨመረ ይሄዳል ማለት ነው። መቀነስ ስንፈልግ ደግሞ ወዴት ነው? ወደ ማይነስ ስናረገው ይሄው መልሶ አንደኛ ሆነ ማለት ነው። ስለዚህ መቀነስ ስንፈልግ ወደ ማይነስ ገፋ ነው እናደርገው፣ መጨመር ስንፈልግ ወደ ፕላስ ነው። ግን እዚህ መኪና ላይ መጨመር እየፈለግን ለምሳሌ አሁን ልክ ሞተሩ ድምጹ ቀይርልኝ የሚለው ፓርቲ ላይ ሳይደርስ እኛ ወደ ፕላስ ብናደርገው እሱ አይጨምርም ማለት ነው። ምክንያቱም ኮምፒውተሩ አያዘውም ማለት ነው። ስለዚህ ያቺን ታይሚንግ መጠበቅ መቻል አለብን፣ ማንዋል አርገን ስንነዳ ማለት ነው። ስለዚህ ማንዋል ላይ ነዳጅ ብቻ እንሰጣለን። ልክ መጨመር ስንፈልግ ነዳጅ ተወት እናረግና እችን ወደ ፕላስ ሁለት ሶስት ነዳጅ እንሰጥና ልክ የሚጨምር ፓርፕርት ላይ ጨመር ጨመር እያደረግናት እንሄዳለን ማለት ነው። ስለዚህ መቀነት ስንፈልግ እኛ እንኳን ብንረሳው ልክ የሞተሩ ፍጥነት ሲቀንስ እሱ ምን ያደርግልናል? እራሱ ይቀንስልናል ማለት ነው። ስለዚህ በዚህ አይነት መንገድ አውቶማቲክ ማንዋልም አድርገን መንዳት እንችላለን። ወደዚህ ገብተን መልሰን ዲ ላይ ስናደርገው ደግሞ አውቶማቲክ እናደረገዋል። አውቶማቲክ ሲሆን ራሱ የው አንደኛ ማርሽ ዲ ብሎ ነው የሚጀምረው። ማንዋል ሲሆን ግን ኤም ብሎ ነው የሚጀምረው። አዳዲስ ስራዎች እንሰራላችሁ ብላስና ምልክቷና ላይክ ማድረግ እንዳይረሳ እናመሰግናለን።